ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ ሳምንታዊ የውሃ ልክ መሰናዳችን ነው። የውሃ ልክ መሰናዳችን ልክ በዚህ ሰዓት እንግዲህ ሳምንቱን ጠብቆ በግንባታ ላይ ትኩረታቸውን ያደረጉ ፕሮግራሞችን ይዞ እንግዲህ ወደ እናንተ ይቀርባል። ዛሬም የተለያዩ መሰናዶችን ይዘን ቀርበናል። ፕሮግራሙን በማሻገር ቆይታ የማደርገው ዳዊት ጎሳዬ ነኝ። በዛሬ ቆይታችን እንግዲህ የፕላስቲክ ፎርም ወርክን የምንመለከት ነው የሚሆነው። ፕላስቲክ ፎርም ወርክ ምንድን ነው የሚለውን ከማንሳታችን በፊት ፎርም ወርክ በራሱ ምንድን ነው የሚለውን እንግዲህ የተለያዩ ባለሙያዎች የሚሉትን የተለያዩ ጉዳዮችን የምናነሳበት ቆይታ ይኖረናል። በዛሬው የእይታ መሰናዷችን እንግዲህ ፎርም ወርክ ስንል በተለያዩ ጊዜያት በተለያዩ ሁኔታዎች እንግዲህ ግንባታን ተከትሎ የመጣ ስለሆነ ረጅም ጊዜ የቆየ ነው። በተለይ ከእንጨት የሚሰሩ ቅርጽ ለማውጣት በተለይ ግንባታውን የኮለን የቢም እና የስላብ የመሳሰሉ ጉዳዮችን ቅርጽ ለማውጣት እንግዲህ የምንጠቀምበት ነው። ይህ እንግዲህ በእንጨት የሚሰሩትን እንግዲህ ለረጅም ዘመናት የሰው ልጅ ሲጠቀምበት ቆይቷል። ከዛ በተጨማሪ ደግሞ ከብረት የተሰሩ እንደዚሁ ደግሞ በቅርብ አመታትም ደግሞ ብቅ ብለው የሰው ልጅ እንደዚሁ ተጠቅሞባቸዋል። ቴክኖሎጂው እንግዲህ የረቀቀ ሲመጣ ደግሞ የአልሙኒየም ፎርም ወርክን እንግዲህ አልሙኒየምን በመጠቀም በአጭሩ ጊዜ ወደ ስራ ለማስገባት የሚያስችል ፎርም ወርክ እንደዚሁ ተጠቅመን እንግዲህ አይተናል። አሁን ደግሞ የፕላስቲክ ፎርም ወርክ እንግዲህ ቴክኖሎጂ ዓለም ላይ በይበልጥ ተቀባይነትን እያገኘ ይገኛል እና እዚህ ወደ ሀገራችንም ደግሞ ብቅ ብሎ ለአገልግሎት በቅቷል። ይህን ጉዳይ በተመለከተ እንግዲህ ከአዲስ አበባ ዩኒቨርሲቲ መምህር ጋር እንደዚሁ ደግሞ ፕላስቲክ ፎርም ወርኩን ከሚያመርቱት አካላት ጋር፣ ከኮንስትራክሽን ባለስልጣን ጋር ቆይታ አድርገናል። የተለያዩ ባለሙያዎችንም ይዘናል። አብራችሁን ቆይታ እንድታደርጉ እጋብዛለሁ። እንደ ክረምት የአየር ጸባይ፣ በፍጥነት ተለዋዋጭ በሆነች ዓለም እኩል በመፍጠን ከተቻለም በመቅደም የሰው ልጅ የፈጠራ ውጤትን ማጣጣም ያስፈልጋል። በተለይም በግንባታው ዘርፍ በዘመናት ሂደት ውስጥ በርካታ አዳዲስ ለውጦችን ተመልክተናል። በፍጥነት በጥራት በጥቂት ሀብትና በጥቂት ጉልበት ግዙፍ ግንባታዎች ተከናውነዋል። በዚህ ሁሉ ሂደት አዳዲስ የቴክኖሎጂ ውጤቶች የዘርፉን መሻሻል አምጥተዋል። በዚህ ረገድ ከሚጠቀሱ የግንባታው ዘርፍ የሳይት ስራ ማቀላጠፊያ ዘዴዎች መካከል ፎርም ወርክ አንዱ ነው። ፎርም ወርክ የሚለው ነገር ምንድነው? ፎርም አይደለም ፎርም ወርክ ነው። ቅርጽ ምናስይዝበት እንትን ፎርም እንደማለት ነው። ስለዚህ ያ ምንድን ነው? በተለይ የኮንክሪት ስራዎች በምንሰራበት ጊዜ ኮንክሪት እንደምታውቀው እንደ ፈሳሽ ሆኖ ነው የሚመጣው የሚመጣው ስለዚህ ወደምንፈልገው ቅርጽ ማስያዝ የምንችለው አይነት ማቴሪያል ነው። ይሄ ደግሞ በፎርም ወርክ ነው የምንፈልገው ቅርጽ ምናስይዘው ስለዚህ ፎርም ወርክ ለኮንስትራክሽን በጣም ትልቅ አስተዋጽኦ ያለው ግብአት ነው እና የአንድ ኮንስትራክሽን ዋጋም የፍጥነት በፎርም ወርክ ቴክኖሎጂ በጣም ይወሰናል። አንዳንድ ሕንፃዎች ሲሰሩ ፎርም ወርክ የምንለው ስላቡን ለምሳሌ ይሄ ስላቡን ለመስራት ወይም ሙሌት የምንለው እሱን ለመስራት የእንጨት ፎርም ወርኮች ተጠቅመን ኮንክሪቱ እዛ ላይ ይፈሳል። ስለዚህ መጨረሻ ላይ የምንፈልገው ቅርጽ ይይዝልናል ማለት ነው። ስለዚህ በብዛት እኛ አገር የእንጨት አይነት ፎርም ወርክ ነው የምንጠቀመው። እኛም ብቻ ሳይሆን በአጠቃላይ በርከት ያለው ሀገሮች በተለይ ኢኮኖሚያቸው ወደ ዝቅተኛው ሳይድ የሚሄዱ ሀገራት የእንጨት ፎርም ወርክ ይጠቀማሉ። በዋናነት ፕላይውድ የምንለው እንጨት ነው የሚጠቀሙት። አሁን እንግዲህ ቴክኖሎጂ እያደገ የተለያዩ አይነት የፎርም ወርክ አይነቶች እየመጡ ነው ያሉት። በሰው ልጅ የዘመናት የግንባታ ልምምድ ውስጥ እንጨት ለብዙ ጉዳዮች ግብአትነት ሲውል ቆይቷል። ለፎርም ወርክ ስራም ይኸው እንጨት በማገልገል ላይ ይገኛል። በርካታ የውጤታማነት ጉድለቶች ያሉበት የእንጨት ፎርም ወርክ ዛሬም በብዙ የግንባታ አይነቶች ጥቅም ላይ ይውላል። ይህንን ለማስቀረት ከብረት እንዲሁም ከአልሙኒየም እና ሌሎችም የፎርም ወርክ አይነቶች ተሞክረዋል። በብዛት ህንጻዎቻችን አዲስ አበባ የተሰሩት ከ 1950 ዎቹ አካባቢ ጀምሮ ያሉ ቢልዲንጎች የግዴታ ፎርም ወርክ ይፈልጉ ነበረ። ስለዚህ በዋናነት ግን የምንጠቀመው ፎርም ወርክ በዛ ወቅት እንጨት ነው። እንጨት እንደምታውቀው እንግዲህ ጥሩ ጎንም አለው ጥሩ ያልሆነ ጎንም አለው። ለምንድን ነው አንድ የእንጨት ፎርም ወርክ ስንጠቀም በጣም ሄደ ከተባለ ከአምስት ጊዜ በላይ ልንጠቀም ናቸው ከሶስት ከአምስት ነው ኢንተርናሽናል ስታንዳርዱ አንድን እንጨት ስንጠቀም፣ ስለዚህ ውሃ ሲነካው ቶሎ ይበሰብሳል። ሲበሰብስ ደግሞ ያው እንደገና የመጠቀም እድላችን በዛው ልክ እያነሰ ይሄዳል ማለት ነው። ይሄ በቀጥታ ከምን ጋር ይያያዛል? ከዲፎሬስቴሽን ጋር ይያያዛል። እንጨቱ የምታመጣው ወይ ከደን ጨፍጭፈህ ነው ሎካሊ የምታመርተው ከሆነ፣ ወይም ደግሞ ኢምፖርት የምናደርገው ማቴሪያል ነው። ኢምፖርት አድርገን ደግሞ ከሶስት እስከ አምስት ጊዜ ብቻ ተጠቅመን እንጥለዋለን ሲጣል እንግዲህ ዌስት እንትን ይበዛብናል እንደገና ደግሞ እርግጥ እንጨት ቶሎ ዲኮምፖዝ አድርጎ ወደ እንትን ይላል ግን እነዚህ ደግሞ እንደዛ አቅልለን ማየት የለብን ምክንያቱም በኬሚካል ተቀብተው ስለዚህ እንጨት ብቻ አይደለም ፕላይውዱ ተቀብቶ ይመጣል ኬሚካሎች አሉ ስለዚህ ጎጂ የሆኑ ኬሚካሎችም አሉ ዲኬ በሚያደርግበት ወቅት በዓለማችን የተሻለ ነገር ለመፍጠር በሚደረገው ጥረት የግንባታ ዘርፉን ይበልጥ ያግዛል የተባለላቸው አዳዲስ የቴክኖሎጂ ውጤቶች ተፈጥረዋል። በፎርምወርክ ስራም ይኸው ቴክኖሎጂ የፕላስቲክ ፎርምወርክን አበርክቷል። በበርካታ የሩቅ ምስራቅና አውሮፓ ሀገራት በጥቅም ላይ የዋለው የፕላስቲክ ፎርምወርክ ወደ ሀገራችን ብቅ ብሏል። የተለያየ ተሞክሮች አሉ በያገሩ። ምንድን ነው ፕላስቲክ አክቹዋሊ ፖሊፐፕሊን ወይም ፒፒ ከሚባል ነው የሚሰራና፣ ኖርማል ላስቲክ አይደለም። አሁን ይሄ የሚሰራበት ፎርም ወርኩን ስታየው ራሱ የውድ አይነት ቴክስቸር እና እንትን ጥንካሬ ነው ያለው። ጥንካሬ ኦፍኮርስ ይበልጣል ከእንጨቱ። ምንድነው ውጭ ሀገር ሪሳይክለብል ከሆኑ ማቴሪያል ስለሚሰራ አካባቢንም በጣም ስለሚደግፍ ኢቨን በመንግስታትም ድጋፍ ሁሉ ያገኘ ነው ይሄኛውን በጣም ሰብሲዳይዝ ይደረጋል፣ ብዙ ኢንካሬጅ ይደረጋል፣ ብዙ አይነት ኢኒሽቲቭ ይሰጠዋል። እና በጣም ጠቃሚ ስለሆነ ማለት ነው እሱን ተሞክሮ ስናይ ወደኛ ሀገር ቢመጣም ደግሞ የኮንስትራክሽን ዘርፉን ብለውም ሀገራችን ይጠቅማል። ግንባታዎች ጥራታቸውን ከማስጠበቅ አንጻር ከዲዛይን ጀምሮ በኮንስትራክሽን ፌዝ እንዲሁም ፖስት ኮንስትራክሽን ላይ ከምናረጋቸው የቁጥጥር ማዕቀፎች ውስጥ ግንባታ ጊዜ ወይም በኮንስትራክሽን ፌዝ ከምንለው ጥራትን የማስጠበቅ የኮንስትራክሽን ቁጥጥር ስርዓት ውስጥ ነው የሚወድቀው። ከዚህ አንጻር ፕላስቲክ ፎርም ወርክ የአሰራር ስልትን በመቀየር ወይም ሞደርናይዝ በማድረግ በተለይ ኮንክሪት ስትራክቸሮችን ቅርጽ የምናስይዝበትን ሂደት በእንጨት ከምንጠቀመው በአንጻሩ የተሻለ ኳሊቲ ፊኒሽ እንዲኖረው ያደርግልናል ፕላስቲክ ፎርም ወርክ የምንለው አሁን እስከ 50 ጊዜ ድረስ ደጋግመን መጠቀም እንችላለን ስለዚህ ከ50 ጊዜ ለምሳሌ ወደ ጂ ባለ 50 ስቶሪ ህንፃ እየሰራን ከሆነ ፕሮጀክቱ ሲጀመር ጀምሮ እስከ መጨረሻ ድረስ ያን ፎርም ወርክ ተጠቅመን እንጨርሳለን 50 ጊዜ 50 ስቶሪ ስለምንሞላው ማለት ነው ግን ደግሞ የፕላስቲክ ፎርም ወርኮች በተለይ ይሄ አሁን ወደ ሀገራችን የገባው ቴክኖሎጂ ፕላስቲክነቱ የተለየ ፕላስቲክ ነው። ምናልባት ህብረተሰቡ ፕላስቲክ ሲባል ከአካባቢ ጋር ማይጣጣም የሚል አመለካከት አለ። ለፕላስቲክ ፎቢያ እንድንሆን ነው ሚዲያው የሚቀኝን ወይም ያለው ኢንፎርሜሽን። ይሄ ፒፒ የሚባለው ፖሊፕሮፓይሊን ፕላስቲክስ completely recyclable ናቸው። በንጽጽር ሲታይ የፕላስቲክ ፎርም ወርክ ግንባታዎችን በፍጥነት ለማጠናቀቅ ወጪን የቀነሱ ግንባታዎች እንዲኖሩ ጥራትን ያስጠበቁና የባለሙያዎችን ልፋት የሚቀንሱ እንዲሆኑ ያስችላል ተብሏል። በጉዳዩ ላይ ጥናታዊ ጽሑፍ ያቀረቡት መምህርና የኢትዮጵያ ኮንስትራክሽን ባለስልጣን የፕላስቲክ ፎርም ወርክ ጥቅም ከዛም በላይ ነው ይላሉ። አንደኛው የካርቦን ዳይኦክሳይድ ልቀቱ። ሁለተኛ ደግሞ ያን ፕሮዳክት ለማምረት የምንጠቀመው። ጉልበት ኃይል፣ ኢነርጂ የምንለው ነው በእንግሊዝኛው ማለት ነው። ስለዚህ ማቴሪያሎች ሲመረቱ አሁን በዚህ ሴንችሪ ያለን አስተሳሰብ፣ ግሎባል ያለው አስተሳሰብ ምንድን ነው? ኤኮ ፍሬንድሊ ማቴሪያልስ ናቸው። ኤኮ ፍሬንድሊ ማቴሪያልስ ስንል በዋናነት ኮስታቸውም ዝቅተኛ፣ ኮስት ሲባል ግን ኢሚዲየት ኮስት አለ፣ ላይፍ ሳይክል ኮስቱ አነስተኛ ሆኖ ለኢንቫይሮንመንት ያለው ተጽዕኖ ደግሞ በጣም ዝቅተኛ ሆኖ እንዲመረት ነው የሚያበረታታው። ፐርፎርማንስ ደግሞ ኦፍኮርስ፣ ፐርፎርማንሱ ደግሞ የተሻለ ነው። አሁን ሌላው ይሄ የፕላስቲክ ፎርምወርኩ አንድ ጥሩ ነገር ያየውበት በፈለግነው ሳይዝ ከስተማይዝ ተደርጎ ሊመረት ይችላል። እሱም ብቻ ሳይሆን ላይት ዌይት ነው፣ ላይት ዌይት ነው። ላይት ዌይት መሆኑን ሰራተኞችም ተሸክመውት ለይ ሲያደርጉ ፎርም ወርክን ሲዘረጉ እንዲፈጥሩ እድል ይሰጣቸው። አንድ ቴክኖሎጂ የራሱ አድቫንቴጅ ይዘልማት ጥቅም እና ጉዳት ይኖረዋል በየትኛውም ጊዜ። ፕላስቲክ ፎርም ወርክ በአንፃራዊነት አሁን ለሀገራችን በአዲስ መልክ እየቀረበ ያለው ነባሩን ትራዲሽናል ሜተድ ወይም ፕላይውድን የምንጠቀምበትን አሰራር ነው። ከፕላይውድ አንጻር አንደኛው ኳሊቲን ያስጠብቃል ነው። ከዛም ባሻገር ለዛ በፕላይውድ የተጠቀምነው ፎርም ወርክ ስንጠቀም ተጨማሪ የፕላስተሪንግ ስራዎችን ይፈልጋል። ከዛ አንጻር ግብአት ላይም እንደዚሁ ግብአትን የማስቀረት የመቀነስ ኮስትን ሚኒማይዝ የማድረግ ኢፌክት ይኖረዋል ብለን ነው የምናስበው። ኢን ዘ ሎንግ ረን ደግሞ በተለይ ሴፍቲንም ያማከለ ይሆናል ማለት ነው። ፎርም ወርክ አንደኛ ዛፍ ተቆርጦ ነው የሚሰራው። ብዙ ደኖች ተጨፍጭፈው ነው ፎርም ወርኩ የሚሰራው። ሁለተኛ ነገር ደግሞ ሲሰራ ራሱ ኬሚካል ሁሉ ይኖረዋል። አምጥተህም ሳይት ላይ ኬሚካል ይቀባል፣ ወይ የሆነ ኦይል ነገር ይቀባል ከኮንክሪት ጋር ቦንዴጅ ስለሚኖር። በሌላ መልኩ ደግሞ ሁለቴ ሶስቴ ማክሲመም ነው የሚያገለግለው። ወዲያው ደግሞ ተሰባብሮ አዲስ ፎርም ወርክ ትፈልጋለህ። ከዛም ደግሞ ተሰባብሮ ለምንም ጥቅም አይውልም፣ ሳይት ላይ ነው ተጠርጎ የሚወጣ የሚሆነው ማለት ነው። እና ፕላስቲክ ፎርም ወርኩን ስታየው ሲጀመር ሪሳይክለብል ከሆነ የፒፒ ግራኑላ ነው የሚመረተው። እና አንደኛ አካባቢ ብክለትን ያስቀራል፣ ምክንያቱም በየሜዳው ወዳድቀው ያሉ የፕላስቲክ ዘሮችን ሪሳይክል ስለሚደረግ አካባቢን ይጠብቃል። ተመልካቾቻችን እንግዲህ የውሃ ልቅ መሰናዷችን እንደቀጠለ ነው የሚገኘው። እንግዲህ አሁን የምንገኘው የፕላስቲክ ፎርሞር አመራረቱ ምን ይመስላል የሚለውን እንግዲህ እያንዳንዱን ፕሮሰስ ከባለሙያ ጋር ገለጻ እንዲያደርግልን ነው እዚህ የተገኘ ነው። እስኪ ስምህን አስተዋውቀንና ወደ ፕላስቲክ ፎርም ወርክ አመራረት ዘዴው እንሂድ። እስኪ እሺ፣ አመሰግናለሁ ስሜ ግዛቸው ፈንታ ይባላል። በፕላስቲክ ፎርም ወርክ ፋብሪካ በኦፕሬተርነት እየሰራሁ እገኛለሁ ማለት ነው። ስለዚህ አሁን ይሄ ፕላስቲክ ፎርም ወርክ እንዴት ይመረታል የሚለውን ከጥሬ እቃው ጀምሮ እናያለን ማለት ነው። አሁን ይሄ ምንድን ነው? ሆፐር ወይም ሲሎ ይባላል። ሁለት አይነት ጥሬ እቃ እዚህ እንጨምራለን። አንደኛው ፒፒ ነው፣ ሁለተኛው ደግሞ ዲፎርመር ነው። ስለዚህ እዛ ጋር ከገባ በኋላ ለ130 ደቂቃ ያህል በ130 ዲግሪ ሴንቲግሬድ ቴምፕሬቸር ሂት እናደርገዋለን። ከዛ በዚህኛው ሆፐር አማካኝነት ወደዚህ ሳብና እዚህ ኤክስትሩደር ውስጥ ይገባል ማለት ነው። አሁን ቴምፕሬቸሩ የራሱ ባሬል ዞን አለው፣ ቴምፕሬቸር ሴቲንግ አለው። ከሚኒመም 180 እስከ 220 ድረስ የሚሆን ቴምፕሬቸር ሴት እናደርግለታለን። በዚህ ሽንዋ ሆፐር አርጎ ልክ እዛ የተቀላቀለው ሲሎል ያለ ከዛ እነዚህ ሁለቱ ጥሬ እቃዎች ይመጣሉ። በዚህ ኤክስትሩደር በባሬል ዞን አድርጎ ይመጣል ማለት ነው። እዚ ጋ ኤሌክትሪካል ፓናል ቦርዱ ነው። ከዚህ ላይ ቅዝቃዜውን ጨርሶ ዋና ቅርጽ የሚይዘው እዚህ ጋ ነው ማለት ነው። እዚህ ጋ ይህን ቅርጽ ይዞ ይሄድልናል ማለት ነው። ልክ እዚህ ከደረሰ በኋላ እነዚህ ሮለሮች ናቸው። እነዚህ ይህን እየገፉ የሚሄዱ ናቸው። ይስቡታለ እዚህ ድረስ ኤር አለው የራሱ ይሄ ሩም ቴምፕሬቸር ሮ እዚህ ድረስ እያቀዘቀዘ ይመጣል። የራሱ ግን ማቀዝቀዣ ኩሊንግ ታወር አለው እዚ ጋር ይህን የመሰለ ምርት ይሰጠናል ማለት ነው። ስለዚህ የመጨረሻ በእያንዳንዷ በተሰጠን ከስተመሩ ባዘዘን ሌንግዝ መሰረት እዚ ጋር ከተራለን ይቆርጠዋል ማለት ነው። ይህንን ይሄ ከተራችን ነው። ልክ አሁን ለምሳሌ እኛ በ2 ከ50 በ1 ሜትር ከ22 የሆነ ነው የምንሰራ ይሄንን ልክ ሁለት ሜትር ከ50 ሲደርስ የራሱ አውቶማቲክ ነው ካት ያደርገዋል ማለት ነው። ስለዚህ ምናልባት መጠየቅ የምፈልገው ኦኬ፣ እንደ የከስተመሩ ነው የሚለያየው ወይስ በራሳችሁም ደግሞ የምታመርቱት አለ? ስታንዳርድ ሳይዙን ቴክነሱ ማለት ይሄ ነው ቴክነሱ። አዎ፣ ያ ጥንካሬውን የሚወሰነው እሱ ስለሆነ። ትክክል። አዎ። ቴክነሱ አሁን ይሄ ባለ 18 ነው። ቴክነስ ማለት ይቺ ነች፣ ከዚህ እስከዚህ ያለው ቴክነሱ። ይሄኛው ደግሞ እርዝመቱ ነው፣ ይሄ ዊድዙ ነው። ስለዚህ ቴክነሱ አሁን ስታንዳርዱ ባለ 18 ነው። ይሄ እኛ እርዝመቱ ደግሞ ሁለት ሜትር ከ44 በ1 ሜትር ከ22 የሆነ ነው ከዛ የቀነሰ ም አርጉልን ካለ ከዛ የጨመር አርጉልን ካለ እንደ የከስተመር ፍላጎት እንሰራለን በጣም ጥሩ እንግዲህ ተመልካቾች እያሳየናችሁ የምንገኘው አጠቃላይ የፕላስቲክ ፎርም ወርክ ስራን ወይም አመራረት ምን ይመስላል የሚለውን በጥቂቱ ለማስገንዘብ እየሞከረ ነው የምንገኘው እንግዲህ ባለሙያውን ከልብ እናመሰግናለን ይሄኛውን ፕሮሰስ ስላሳየን እኛ ግን እንቀጥላለን ሪሳይክል ደግሞ ይደረጋል ይኸው ምርት አገልግሎት ላይ ከዋለ በኋላ ጥቅም ውጭ በሚሆንበት ጊዜ ተመልሶ ወደ አገልግሎት የሚበቃበትን ሁኔታ የምናሳይበት ደግሞ ሌላ እዚሁ የፋብሪካው አካል አለ። ወደ እሱ እንሄዳለን። ከልብ አመሰግናለሁ። እኔም አመሰግናለሁ። አመልካቾቻችን ቀጥለናል። የፕላስቲክ ፎርም ወርክ ስራ ላይ ነው ትኩረታችንን እያደረግን የምንገኘው በዛሬው መሰናዷችን። እንግዲህ ቅድም የፕላስቲክ ፎርም ወርክ አሰራር ሂደቱን ነበር የተመለከት ነው። አሁን ደግሞ የምንመለከተው እንግዲህ በፕላስቲክ ፎርም ወርክ የስራ ሂደት ውስጥ ከአገልግሎት ውጭ የሚሆኑ ፕላስቲኮች ተመልሰው ወደ አገልግሎት የሚወሉበትን ሂደት የምንመለከት ነው የሚሆነው። እዚህ አጠገቤ ይህንን የሚያሳየን እንግዲህ ባለሙያ አለ። ባለሙያው ስምህን አስተዋውቀልንና እስኪ ፕሮሰሱን እና አታሳየናለህ። ስሜ ሰው ቢኪላወ ይባላለሁ። በመካኒካል ኢንጂነሪንግ እና በሪሳይክል ቦታ ላይ ኦፕሬተሩ እያገለገሉ ይገኛሉ። በጣም ጥሩ። እዚህ ጋር የምንመለከተው ነገር ምንድን ነው? እዚህ ጋር የምንመለከተው አሁን የተፈጨው ነገር በእጄ እጄ ላሳያችሁ። ይሄ ከሳይት የሚመለሰው ፕላስቲክ ፎርም ወርካችንን ስንሰራው እስከ ሰላሳ አርባ እስከ ሀምሳ ድረስ ሪዩዝ መድረግ የሚችል ነው እና ከስራ ውጭ የሆነውን ከሳይት ተቀብለን መፍጫ አለን። በዚህ መልኩ እንፈጫዋለን። ከዛ በዚህ መልኩ ፈጭተን እዚህ ማሽን ውስጥ እናስገባዋለን። አሁን ይሄ ተፈጭቶ የመጣ ነው ማለት ነው። ይሄ ተፈጭቶ ታጥቦ ንጹህ ሆኖ አሁን እየተጠቀምነው ባሳያችሁ፣ በሲሚንቶ የተያዘው ምናምን የተበላሸ ነው የተቀበል ነው ከሳይት የወሰድ ነው። እዚህም አንዳንዴ ፕሮሰስ ላይ የሚበላሽብን አለ። እሱን ውጭ ላይ መፍጫለን፣ በእሱ መፍጫ እንፈጫለን። ይሄንን መልክ ይሄን ሳይዝ ይይዘልናል ማለት ነው። ይሄን ሳይዝ በምታዩት በኮንቬየር መልክ ለዚህ ማሽን እንሰጠዋለን። ይሄ ማሽን ማለት ያቀልጠዋል ባሬሎች አሉት የሚያቀልጡ ባሬሎች፣ አንድ ሰባት ባሬሎች አሉት በ200 ማቴሪያሉ ፒፒ ነው የሚባለው ፖሊፕሮፒሊን የሚባል ማቴሪያል ነው። በሰባቱ ባሬሎች ውስጥ ይልቅለጥና በምታዩት መልኩ ቀልጦ የወጣው ተመልሶ እንዴት ጥሬቃ እንደሚሆንን አሳያቸኋለሁ ማለት ነው። አሁን ስለዚህ ይሄኛው ማቅለጫ ነው ማለት ነው። ይሄ በዚህ በኮንቬየር በኩል ይመጣል። አሁን ያሳያችሁ በዚህ በኮንቬሩ ይገባል። በእነዚህ መልክ ውስጥ ደግሞ ይገባል። ይሄው አንዱ ለሶስት እነዚህ ባሬሎች ማቅለጫዎች ናቸው። ይቀልጥና እዚህ ጋር ፊልትሮ አለ። ምን ሜቢ እዛ ጋ ታጥቦ የሆኑ የሆኑ ትናንሽ ቆሻሻዎች ራሱ ቢያልፉብን ብለን እዚህ ጋር የምታዩት ቦክስ ፊልትሮ ነው። ፊልተር ያደርግልናል፣ ቆሻሻዎችን ማለት ነው። ፊልተር ያደርጎ እዛ ጋ በምታዩት መልኩ አሁን የቀለጠ ፕላስቲክ እዛ ጋ እየወጣ ነው ማለት ነው። እዛ ጋ ይወጣና ይሄ በምታዩት መልኩ እንደዚህ ሆኖ ይወጣልናል። ውሃ የምንጠቀመው እዚህ ጋ የምጠቀመው ሀይ ቴምፕሬቸር ነው፣ 220 ዲግሪ ሴልሲየስ ነው ይሄ የሚቀልጥበት ስለዚህ ይሄንን እናቀዘቅዘዋለን ማለት ነው፣ በልሰን በውሃ እና ከዛ በውሃ ቀዝቅዞ የመጣው ሞር እንዲቀዘቅዝልን። ዋ አሁን ትንሽ ስለሚያሞቅብን እዚህ ጋር አየር አለ። እንኳን ቼክ ማድረግ ትችላለን፣ ጫፍ ጫፉ ሁላ። እዚህ ጋ ሞር ያቀዘቅዝልናል ማለት ነው። የቀዘቀዘው እዚህ ጋ መጥቶ ይፈጫል። ምን ይይዝልናል? እቺን ሳይዝ እቺን ሳይዝ ተመልሶ ጥሬ ቃ ይሆንልናል ማለት ነው። ይሄ ማለት አሁን እዛ የመጀመሪያ ፕሮሰስ ላይ ተመለከቱ ሲጀምር የነበረው ማለት የሚጣል ነገር የለም። ከአካባቢ ጥበቃ አንፃር እንዴት የማይጣል አካባቢን የማይበክል ብቻ ሳይሆን፣ አሁን እንደምንጠሩ ፕሌይድ ይሄ የእንጨቱ ፕሌይድ ሲጠቀሙ ን ተመንጥሩ ምናምናም ተደርጎ ነው ስል የሚባሉ እሱም ደግሞ ሪዩዝ አይደረግም። አሁን ፕሌይድ ሪዩዝ አይደለም። አንድ ሳይት ላይ ትጠቀሙና ወይ ጣሉ፣ ይጥሉታል። ማገዶ ማገዶ ደግሞ ዛይሳለሁ አካባቢ ይበክላሉ። መ ማገዶ እንትን ብቻ ሳይሆን ይሄ እንደምንጠራው ብቻ ሳይሆን፣ በሌላ በኩልም በሌላ ፎርምም አካባቢን ይጎዳል ማለት ነው። ይሄ ነገር ግን የሚጣል ነገር አደለም። ምንም ቢሆን እኛ ጋር ይመጣል፣ ተመልሶ ስራ ላይ ይውላል ማለት ነው። ምንም ምን ሺህ ጊዜን ተጠቀምበት እዚህ ጋር እኛ ሪፕሮዲሰር አድርገን ልንሰጥ እንችላለን ማለት ነው። በጣም ነው ምናመሰግነው። የፕላስቲክ ፎርምወርክ የመጨረሻው ቴክኖሎጂ ውጤት ይሁን እንጂ የሰው ልጅ የመፍጠር አቅም እስካልቆመ ድረስ ብዙ ልናይ እንችላለን በሀገራችን ያለው ቴክኖሎጂን በፍጥነት የመቀበል አሊያም የመጠራጠል ልምምድ ግን አስቸጋሪ እንደሆነ ይጠቀሳል። ለግንባታው ዘርፍ እፎይታን ይዞ የመጣው የፕላስቲክ ፎርምወርክ ተቀባይነቱ ገና መሆኑ ይነሳል ሆኖም በተግባር በማሳየት ማሳመን ይቻላል በጊዜ ሂደትም ባለድርሻ አካላት ፍላጎት ይጨምራል ተብሎ እንደሚታሰብ ተጠቁሟል ኑሮ ያቀላል ሁለተኛ ነገር ደግሞ ኳሊቲ ኮንስትራክሽን እንድትገነባ ያደርግሃል። ምክንያቱም ገና ልስ ስናርገ ምናምን የምታመጣውን ኳሊቲ ኮንክሪት በመሙላት ታገኘዋለህ። ምክንያቱም ይሄ ኒው ቴክኖሎጂ ነው ስሙዝ ሰርፌስ ስለሚሰጥ ማለት ነው። ከኮንክሪት ጋርም ከስሜንት ጋርም ቦንዴጅ ስለሌለው የምትቀባበት ምናምን የለህም። ሲያፈርሱ ቀላል ነው፣ ሲሰሩ ቀላል ነው። ከዛ በኋላ ደግሞ መሬት ላይ አካባቢያቸውን የሚያቆሽሽ አይደለም። እኛ እያንዳንዱን ነገር ከፍለን እራሳችን ነን ሄደን ክ የምናደርገው በየ ሳይቱ ማለት ነው እና በጣም ቀላል ነው። ለሰው ግን ያው ማርኬቱን ኢጁኬት ማድረግ ያስፈልጋል። ይሄ ፕሮዳክት መጥቷል እንዲህ አይነት አለ። ያው እናንተ አሁን እንደምትፈጥሩት አይነት አዌርነስ፣ ከሚዲያዎችም ከመንግስትም ይህን አይነት አዌርነስ መፍጠር ያስፈልጋል ብዬ አስባለሁ። ፎርም ወርክ ቴክኖሎጂ ላይ የኛ ኮንስትራክሽን ኢንዱስትሪ አሁን ጥሩ ነገር ነው እያየ ያለሁት፣ እንደ አንድ ባለሙያ ማለት ነው። የአሉሚኒየም ፎርም ወርክ አስመጥተው የሚሰሩ ፕላስቲክ፣ የተለያዩ ፕላስቲክ ፎርም ወርኮች አሉ። ስለዚህ ይሄ ገና ነው ስ በጣም ገና ነው፣ ማደግ አለበት። ስለዚህ ይሄ መምጣቱ ደግሞ ያለንን የኮንስትራክሽን ኢንኢፊሽንሲውን ይቀንስልናል። በጣም ኢፊሽንት እንድንሆን ያደረገናልና መበረታታት አለበት ብዬ አስባለሁ። ዘርፉ ላይ ያሉ ችግሮችን ከመቅረፍ አንጻር አዳዲስ ቴክኖሎጂዎችን ወደ ዘርፉ ማምጣት የቆዩ ዘርፈ ብዙ ችግሮችን በተለይ ከኮስት ኦቨር ረን፣ ከታይም ኦቨር ረን ብለን የምናወራቸውን የጥራት ጉድለት ምንላቸውን ከማቃለል አንጻር የራሱ ፖዘቲቭ ኢምፓክት ይኖረዋል። ሶ ቅድም እንደጠቀስ ነው ፎርም ወርክ በተለይ ስሙዝ ፊኒሽ እንድናገኝ ያደርጋል። ተጨማሪ እንጠቀም የነበረውን ማቴሪያል ያስቀራል። ኢንፑቶችን ተጨማሪ ኢንፑቶችን ያስቀራል። በዚህ ሂደት ኮስቱ ሚኒማይዝ አደረግን ማለት ነው። የፕላስቲክ ፎርም ወርኩ ኔቸር ራሱ ጊዜን እንድንቆጥብ ያደርገናል ማለት ነው። ሪዩዝ የምናደርገው ቴክኖሎጂም ስለሆነ ዘርፉ ላይ የራሱ የሆነ ፖዚቲቭ ኢምፓክት ይኖረዋል። ከዚህ አንጻር እንደ ተቋም እንደዚህ አዳዲስ ቴክኖሎጂዎችን የማላመድ ስታንዳርዳይዝ ማድረግ የሀገሪቱ ሕግ ማዕቀፍ ውስጥ እንዲካተቱ የማድረግ ጥራታቸው ደግሞ የተጠበቀ መሆኑ እነኛ ምርቶች ወደ ዘርፉ ከመግባታቸው በፊት ጥራታቸው የተጠበቀ ስለመሆኑ ማረጋገጥ ከእኛ ይጠበቃል ማለት ነው። ከዚህ አንጻር ዘርፉን ከማዘመን አንጻር ቴክኖሎጂውን ደግሞ የመጡ አዳዲስ ቴክኖሎጂ ደግሞ ዘርፉ ላይ የራሳቸው ፖዚቲቭ ኢምፓክት እንዲኖሩ እንዲኖራቸው የማላመድ የማብቃት ስራም እንደ ተቋም ይዘን እንሰራለን። የተሻለ የኮንስትራክሽን ዘርፍ እንዲኖር በአዳዲስ የቴክኖሎጂ ውጤቶች ዘርፉን መደገፍ ለነገ የማይባል ነው። እንደ ሀገራችን ላሉ በማደግ ላይ የሚገኙ ሀገራት ለቴክኖሎጂ ቅድሚያ በመስጠት እየሰሩ ይገኛሉ። አዳዲስ አሰራሮችን በማላመድ እስከ ኮድና ስታንዳርድ ማሻሻል የሚዘልቁ እገዛዎችን በማድረግ ረገድ መንግስታዊ ተቋማት ሚናቸው የጎላ ነው። ግን ሁል ጊዜ የደረስንበትን ደረጃ ኢንቨሎፑ ሁልጊዜ እንደሚለጠጥ ማሰብ አለብን። ሁልጊዜ የተሻለ ነገር እንዳለ ማሰብ አለብን። አሁን ስጠቅስልህ ነበር፣ ፕላይውድ አለ፣ ፕላስቲክ ፎርም ወርክ መጣ፣ የተሻለ ነው። ከዚህ የተሻለ ደግሞ ወይም እሱ ደግሞ ከዚህ የተሻለ ማድረግ ይቻላል። ስለዚህ ለኢንዱስትሪው ሆነ ያለኝ እንትን በቃ፣ ለአዳዲስ ቴክኖሎጂዎች ኦፕን መሆን መሞከር ምናልባት ለመጀመሪያ ጊዜ ሊያታግለን ይችላል፣ ግን ትልቅ ሊፕ ሊያመጣልን ይችላል እና ደግሞ አሉ አለማችን አሁን በቃ በጣም ቫራይቲ ኦፍ ቴክኖሎጂስ ናቸው ያሉት እና ደፍረን ቴክኖሎጂ ላይ ኢንቨስት አድርገን የተሻለ ውጤት ማምጣት እንችላለን። ተመልካቾቻችን እንደተመለከታችሁት እንግዲህ የፕላስቲክ ፎርም ወርክ በሀገራችን እንግዲህ ለመጀመሪያ ጊዜ ነው እየተዋወቀ የሚገኘው። በተለይ ደግሞ በኮንስትራክሽን ዘርፉ ላይ ከፍተኛ ለውጥ ያመጣል ተብሎ ይታሰባል። ከወጪም አንጻር እንደዚሁ ደግሞ በኮንስትራክሽን ዘርፍ ላይ ደግሞ ፐርፌክት የምንለው ወይ ደግሞ ውጤታማነትን በትክክል በመግለጽ ጉዳይ ላይ በተለይ በግንባታው ዘርፍ ላይ ልዩ የሆነ የራሱን አስተዋጽኦ ያበረክታል ተብሎ ነው የሚታሰበው። ይህ እንግዲህ በዓለማችን በተለያዩ ሀገራት እንግዲህ የራሱን አበርክቶ ሲያደርግ የቆየ ቴክኖሎጂ ነው። አሁን እኛ ሀገር እንደ አዲስ እየተዋወቀ የሚገኘው ማለት ነው። ከዚህ በፊት የምንጠቀማቸውን የብረት የአልሙኒየምና በእንጨት መልኩ የምንጠቀማቸውን ፎርም ወርኮች እንግዲህ በተሻለ መልኩ አሁን በፕላስቲክ እንድንጠቀም የሚያደርግ ሁኔታ በኮንስትራክሽን ዘርፉ ላይ ደርሰናል ማለት ነው። በዛሬ ቆይታችን ይህን ሁሉ አስመልክተናችኋል ተመልካቾቻችን። እንግዲህ ሳምንት በሌሎች የውሃ ልክ መሰናዶች በድጋሚ በሌሎች የግንባታ ላይ ትኩረት ያደረጉ ጉዳዮች እስከምንገናኝ ድረስ መልካም ሳምንት